ሰላም እንዴት ናቸው? ክብራት ተመልካቾች፣ አድማጮች በዚህ ቪዲዮ በቅሩ በቅርብ ቀን የገባኝ አንድ እውነት ወደ እናንተ ለማጋራት ፈቃደኝነቴን ልገልጽላችሁ እፈልጋለሁ። በቅርቡ ጊዜ ነው የገባኝ ብዙ ሰዎችም የማይረዱት ብዬ የማምነው አንድ እውነት አለ የደረስኩበት እውነት ማለት ነው ስለ እምነት ነው። እምነት ምንድን ነው ተብሎ ሲገለጽ በተለያዩ ሳይንስቶች፣ ፈላስፋዎች፣ የሃይማኖት አባቶች፣ የፖለቲካ መሪዎች የሚገልጹት የየራሳቸው የሆነ ትርጉም ይሰጡታል። ስለ እምነት ማለት ነው። እንደ አጠቃላይ በድምሩ ሲታይ እስካሁን የነበረን የእምነት ትርጉም ግን አንድ ነገር በአይን የማይታይ አሁን በዚህ ቅጽበት በጆሮ ማድመጥ የማንችለው የሆነ ነገር ይሆናል ብሎ እንደሆነ አስመስሎ መኖር እምነት ይባላል ማለት ነው። በተለያዩ የሃይማኖት ተቋማት የተጻፉ ትላልቅ ቅዱሳን መጽሐፍትም እንደዚህ ብሎ ነው የሚገልጸው ማለት ነው። ቅንጣት ታህል እምነት ቢኖራችሁ ይህንን ተራራ ትገፉት ነበረ፣ የሚል ጥቅሶች አሉ። ስለዚህ ይሆናል የማትችለውን ነገር እችለዋለሁ፣ የማትደርሰውን ነገር በዚህ ቅጽበት ያልደረስበት ነገር እደርስበታለሁ፣ የሌለህን ነገር ይኖረኛል ብሎ እንደሆነ ማመን እምነት ብለን የምንገልጸው ይሆናል ማለት ነው። ነገር ግን አንድ እውነት ገባኝ ማለት ነው። ይህ እውነት ዛሬ ለእናንተ ለመስጠት ተዘጋጅቻለሁ። እሺ፣ ቪዲዮውን ለብዙ ሰዎች እንዲደረስ ምናልባት ላይክ፣ ሼር፣ ሰብስክራይብ ስፔሻሊ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ እንድትጀምሩት በተጠነቀቀ ያለው ማለት ነው። ስለዚህ እምነት ታዲያ አንተ ያገኘው እውነት፣ ምንድን ነው ብላችሁ ከጠይቃችሁኝ፣ እምነት ከእውቀት በታች ነው። እምነት አንተ ካለ ጥበብ በታች ነው ማለት ነው። ምን እያልኩ ነው? ኦልሞስት የዓለማችን በዚህ ቅጽበት ያለው ስምንት ቢሊዮን ህዝብ የሚያምነው በእያንዳንዱ የራሱን እውቀት የራሱን ጥበብ መሰረት ያደረገ ነው የሚያምነው ማለት ነው። ይህ ማለት ምን ማለት ነው ካላችሁኝ፣ ለምሳሌ በአንድ አካባቢ የሆነ የፖለቲካ ፓርቲ አለ ማለት ነው። ፖለቲካ ፓርቲው በአካባቢው የዘራውን ሀሳብ አለ፣ የዘራውን እውቀት አለ እነዛ ማህበረሰብ እሱን ለረዥም ጊዜ እየሰበኩ እየተሰበኩ እያመኑ በዛን ፖለቲካ ፓርቲ የሚተዳደሩ ከነበረ የነዛ አካባቢ ማህበረሰብ በሙሉ እውቀታቸው በዛን ሁኔታ በዛን ጊዜ በፖለቲካው ፓርቲ እውቀት መሰረት ነው ማለት ነው። ከዛ በላይ ሊያምኑ አይችሉ። ብዙ ምሳሌዎች አሉ። በዚህ መጥቀስ አልፈልግ ሌላ በሃይማኖት ተቋማት እንያቸው። አንድ የሃይማኖት ተቋም የራሱ የሆነ መርህ አለው። የሃይማኖት ተቋም ማለት ወደ ፈጣሪያችን የምንደርስበት ፈጣሪያችን የምናመልክበት የመንፈስ መንገድ ነው፣ ሃይማኖት ማለት ማለት ነው። ስለዚህ በዛ ሂደት ውስጥ እነሱ በሚያምኑት መርህ ምእመናንን እየሰበኩ እንዲያምኑ የሚያደርጉበት መንገድ ከዛ ውጭ እውቀት የላቸው ሃይማኖታቸው ከሚሰጣቸው ውጭ በሃይማኖት ደረጃ እውቀት የላቸው ከዛ አልፈው እውቀት ከሌላቸው ከዛ አልፈው ሊያምኑ አይችሉ ማለት ለምሳሌ አንድ የኦርቶዶክስ ሃይማኖት ተከታይ ኦርቶዶክስ የሚያስተምረውን የሚሰጉበትን መንገድ ይኖራል። ያን ነገር አልፎ እውቀት፣ ጥልቅ የሆነ እውቀት እስከሌለው ድረስ የሙስሊም ሃይማኖት ምን እንደሚል መጽሐፈ ቁርን ቁርአን ምን እንደሚል እውቀት ከሌለው ስለ ሙስሊም ሃይማኖት፣ ስለ እስልምና ሃይማኖት ምንም ነገር እውቀት ስለሌለው ምንም አያምንም ማለት ነው። ስለዚህ የያዛችሁኝ ከሆነ እኛ የምናምነው እስካወቅነው ድረስ ነው እያልኩ ነው። ስለዚህ የሰው ልጅ እምነት የሚባለው ዝም ብሎ ከእውቀቱ በላይ ሂዶ አንድ ነገር ይሆናል ብሎ የሚደርስበት ሰው ሲኖራል ወይ ሊኖር ይችላል። ነገር ግን ኦልሞስት የገባኝ ነገር ቢኖር እምነት ማለት ከእውቀት በታች ነው። ኢዝ ሊሚትድ ባይ ኖውሌጅ ቢሊፍስ ኢዝ ሊሚትድ ኦር ባውንድድ ባይ ዊዝደም በዛ ውስጥ ነው የሚገኝ። ስለዚህ እንደዛ ከሆነ ማለት በብዙ ነገርን መግለጽ እንችላለን። አንድ ድሀ የሆነ ሰው በአስተዳደጉ፣ በአባቱ፣ በትምህርት ቤቱ በአካባቢ ያለውን ኔጌቲቪቲ ኢምፓክት መሰረት በማድረግ የሚያውቀውን እውቀት በድህነት ውስጥ ያለውን ኢንቫይረንመንት ነው። በአንድ ወር ውስጥ በአንድ አመት ውስጥ ቢሊነር ወይ ሚሊነር የሚሆን ሰዎች እንዳሉ በወሬ ላይ ይሰማ ይችላል ግን አያምነው ለምንድን ነው የማያምነው እኔ ከዚህ ድህነት ተነስቼ ቢሊነር እሆናለሁ እኔ ከዚህ የተራነት ህይወቶች ወጥቼ ጠቅላይ ሚኒስትር እሆናለሁ ብሎ አያምነው ለምን ያን ያህል እውቀት የለውም ቢያንስ ቢያንስ ከእምነቱ ካለው አካባቢያዊ ካለው ሰርከምስታንስ ኢንቫይሮንመንት ውጭ እውቀት እስከሌለው ድረስ ሊያምን አይችል። ፍንጭ የለው። ምናልባት በአንድ ዓመት ውስጥ በሳምንት፣ በስድስት ወር ካለው ድህነት መውጣት እንደሚችል እውቀት፣ የመንገዱ ሁኔታ ስለማይረዳው ያን ያህል አያምን። ስለዚህ ምን እያልኩ ነው? እውቀት እስከሌለ ድረስ አታምንም እያልኩ ነው። የምታምነው እስካወቅከው ድረስ ነው እያልኩ ነው። ስለዚህ መጨረሻ መልእክቴ ምንድን ነው ካላችሁኝ፣ እምነታችሁ ለመጨመር ከፈለጋችሁ አዲስ ነገር ማወቅ ፈልጉ። አዲስ ነገር ለማወቅ ጉጉት ይኖራችሁ። አዲስ ነገር ለማወቅ ድፍረት ያስፈልጋል። አይ ከዚህ ውጭ ከሄድጎኝማ እንደዚህ ሊሆን ይችላል ብሎ መፍራት እውቀትህን እንዳይጨምር፣ ጥበብህን እንዳይጨምር ያደርጋል። ስለዚህ ጥበብህን ለመጨመር አዲስ ነገር ሞክር። አዲስ ነገር ለመሞከር ደግሞ የምትፈራው ነገር ይኖራል። ስለዚህ ድፍረትህን ጥሰህ ሶሪ፣ ፍርሃትህን ጥሰህ ድፈር። ካልደፈርክ አዲስ ነገር አታገኝም አዲስ ነገር ካላገኘህ እውቀት የለም። ስለዚህ እውቀት የሚኖረው አዲስ ነገር በመሞከር ነው። አዲስ ቦታ በመሄድ ነው። አደጋን በመጋፈጥ ነው። ይህ ጨለማ ነው በምትልበት ቦታ ደፍረህ መዝለል ነው። እንደዛ ስታደርግ አዳዲስ ነገሮች ታገኛለህ። አዳዲስ ነገሮች እያገኘህ በሄድ ቁጥር ክሪኤቲቭ ትሆናለህ። የፈጠራ ሰው ትሆናለህ። የፈጠራ ሰው እየሆን በሄድ ቁጥር የነበረውን በሳብኮንሽንስ ማይንድ የያዝከውን ዳታ ያስከውን ኢንፎርሜሽን፣ ቆሻሻ ኢንፎርሜሽን እየጣልክ እየረገጥክ አዳዲስ ነገሮች ለህይወትህን ልምላሜ የሚሰጥ አዳዲስ ክሪኤቲቪቲ ነገሮች እያገኘ በሄድ ቁጥር እውቀትህን በዛ ልክ እየሰፋ እየሰፋ ወደ ጥበብ ያድጋል ማለት ነው። ጥበብ ደግሞ ትልቁ የሰው ልጅ የፈጣሪ ስጦታ ነው ማለት ነው። ይህ ነው ችግርን የዚች ምድር የዚች ስሪዲ ዓለም ችግር መፍታት የሚችለው ማለት ነው። ስለዚህ የሰው የራስን ብቻ ሳይሆን የሰው ልጅን ሁሉ ችግር መፍታት ከቻልክ አዲስ ነገር ስትሞክር ነው። አዲስ ነገር ለመሞከር ደግሞ ድፍረት ይጠይቃል። ድፍረትን ስትጠይቅ፣ ድፍረትን ለመጨመር ስታስብ እምነትን በዛ ልክ እያሳደግከው ትሄዳለህ ማለት ነው። ስለዚህ ወንድሜ አሁን ያመንከው ያወቅከው ባወቅከው ልክ ነው። ስለዚህ ያመንከው ነገር እየጎዳህ ከሆነ እውቀት ጨምር እያልኩ ነው። ስለዚህ በዚህ ነገር ብዙ ነገር ማውራት ይቻላል። ነገር ግን በትንሹም ቢሆን እምነት በእውቀት ውስጥ እስካለ ድረስ ያመንከውን ሁሉ እየጎዳህ ከሆነ እውቀትን አናሳ ነው ማለት ነው። ይህ ነገር ነው የገባኝ። ይበቅር ስለዚህ የቪዲዮ አረ፣ ጠቀመን ጠቀመን ካላችሁ ለምን ሰብስክራይብ አታደርጉ? ሰዎች ሰብስክራይብ እንዲያደርጋቸው እንዲያደርጉትም፣ ሼር አድርጉት። አመሰግናል መልካም ቀን ይሆንላቸው። ቴንክ ዩ